ሰላም እንደምን አላችሁ፣ እንደምን ቆያችሁ? ውድ ቻናል የበሰቦች ነው። መልከ ሚዳ በሰቦች በያላችሁበት ሰላማችሁ ይብዛ። በዛሬው ቆይታችን እንደ አንድ ሙቪ አስደምጣችሁ እና ከዛም እያንዳንዳችን ከኛ ሁላችን ምን ይጠበቃል የሚለውን ነገር አይተን ቆይታችንን አጠናቅቃለን።

ቤተ ቤተ መቅደሱ ላይ ሽንት እየሰሙበት ያለ አብረን ልጆች እና የእነሱን ልጆች አብረው ናቸው፣ ኳስ የሚጫወቱ አብረው ናቸው፣ ትምህርት ቤት። አሁን የመጣው ማአትበስራትስጀማል የፖሊስ አካል ይመጣል። የፖሊስ አካልን ደግሞ እንዴት እንደሚያደርጉ እነሱ እነሱ እነሱ ከማን ወገን ናቸው? ፖሊሶቹ ፖሊሶቹ ይመጣሉ እነሱ ጋር ይታገላሉ። አሁን እዚህ ጋር እየታገሉ ነው። መተን እንውረራችሁ ነው እኛን እያሉ ያሉ። እኛ ለሀገር እንጂ እዚህ ቅዳሴ ሲቀደስ ትናንትና የነሱና የእኛ ስልኬ ላይ ያለ ሪከርድ እያስተማርኩ ምንም የኔ ድምፅ አይሰማም። ፍላሸሩን ሰክተው ቅዳሴ ላይ ሙሉ በሙሉ የነሱ ነው የሚሰማው። ሞታችን ድረሱ፣ ወጣቱ ድረሱ ብለው እነዚህ ሰው ለማድፋት የተሰልት ብ ሰማቸው የሚለቁት ቪዲዮ ኧረ ሰውን አትሰርቱ፣ የምንናገረውን ስሙ

የግቤት እ መስየት የቀየሩት እናንተ አሁን፣ የክርስቲያኑ አካባቢ የለም አነስተኛ ነው ቁጥሩ፣ ቁጥሩ አነስተኛ ነው። በመ ያለበት ታስረው ከዚህ ልኡካን ሄደው ነው። እኛ ሰባኪያን እዛ አስተምረን ወጣቶችን ያስፈታ ነው። ሐምሌ ሰባት ባንዲራ ፖሊሱ አውርዶ ቤተ ክርስቲያን ገብቶ ነው ባንዲራ የወሰደው ፖሊስ። ሐምሌ ሰባት ታግሰን አልፈን አሁን ምእመኑን በቃ ትግስቱ እያለቀ ነው። አሁን ከፊት ባለፈው ሶስት ቀን ጉባኤ ያዘጋጅተን ሁለት ሰባት ማታ ምሽት ላይ ከዛ ወጥቶ ሜዳው ላይ መጡ። ምሽት ላይ የዛነም ማልቂት ነበር የሚነሳው። ፖሊሶቹ ባይደርሱ ህዝቡ በጣም ጧፍ አብርቶ ጉባኤ ላይ ነበር። ከየቤታቸው ወጡ። ፖሊስ ተደውሎለት ነው የመጣው። እንደገና ደግሞ አካባቢው በጣም የሚያሰጋ ነው። ለደህንነት እንኳን ተጭኖ ምን እንደሚገባ በጥቁር መኪና እንደዚህ አይነት ስጋት አለ። የተለያዩ ንብረቶችን እያስገቡ ነው። በጣም ከባድ ነገር አለ። ህዝቡ ራሱ ለራሱም እየሰጋ ነው ያለው። ተናገሩ። መስጊድ ሰርተው መስጊድ በሶስት ቀን ሰርተው ሊየቱንም ቀኑንም እያስጮሁ ሽንታቸውን መደረግ የማይገባው ቅድስት ቤተክርስቲያን እያሸኑ የሚሰማችሁት እንግዲህ በዚህ መልኩ ቤተክርስቲያናችን እንግዲህ በሀገሯ ላይ ስደተኛ ከሆነች በርታ ታምታት አስቆጥራላይ በእርግጥ አሁን ላይ ግን በጣም እየገፋ መስመር እየሳተ ብቻ ሳይሆን አይና ፍጥጦ ጥርሱን አግቶ በዚህ መልኩ እየተፈጸመ ነው ያለው እና እኔ በአንድ በኩል አባቶቻችን ፕሊስ አስከብሩን፣ አንድ መልእክት ይሄ ነው እንደኛ እንደ ምእመናን ደግሞ ልናደርግ የሚገባውን ነገር ማድረግ ከኛ የሚጠበቀው ማለት ነው። እሱ ምንድን ነው አንደኛ፣ መንፈሳዊ ህይወታችን ላይ ትኩረት ማድረግ ይኖርብናል። አንዳንዴ ለምንድን ነው እንደ ይህን ነገሮች እየተከሰቱ ያሉት የሚለውን ነገር ስናነሳ፣ ምናልባት ይህን ቪዲዮ ያጋራኝ ወንድሜን በተመለከተ እያወራን ነበር እና በቴሌግራም ላይ ያው የሰው ልጅ እንግዲህ ከእግዚአብሔር ህግ በራቀ ቁጥር እንደ ይህን ነገሮች እንዳይመጡበት ይታወቃል። ሰው የእግዚአብሔርን ህግ ካልጠበቀ እንደ ይህን ነገሮች ይታዘዙበታል። እና አንዱ ያ ቢሆንም እንኳ ቅሉ በዛው ልክ ደግሞ አንዳንድ ጊዜ ዝም ብለን ስንመለከት ኔ እንዴት ነው ማለት ሁሌ አልቅሰን እንዘልቀዋለሁ? ነው ማለት እስከ መቼ ነው እንደዚህ አልቅሰን እንዘልቀው? ነው ይሄ ነው ማለት ድላችን ፈልገው ነገር ራሳችን ማስከበር ካለብን ማስከበር አለብን ብዬ አምናለሁና፣ ግን በምን አይነት መልኩ አንደኛ ህጋዊ በሆነ መልኩ ራሳችን ለማስከበር መሞከር ወይም መጣር አለብን። ይሄ ደግሞ አባቶቻችን ይሄንን ጉዳይ ዝም ብለው መመልከት አለባቸው ብዬ አላምንም። ወይም እንደ አይነት ስጋቶች እያሉ እንዳሉ እየታወቁ ቀድሞ ለምን ጥንቃቄ እንደማይደረግ መሰረት ያለባቸው ነገሮች እንደማይሰሩ አይገባኝም። እና ይህን የሚያደርጉት እንግዲህ ሰሞኑን በተለይ በሀጂ ሙፍቲ እረፍት ምክንያት ሲስቁ ሲያሳልቁ የነበሩ የነበሩ አካላትም በተለያየ ማህበራዊ ሚዲያ አይታቸኋቸዋል። እና እነሱ ናቸው የሰው ደም ጠምቷቸው ሰው ቤተክርስቲያን ላይ ሄደው ሽንታቸውን የሚሸኑት ሰው ማረድ የሚፈልጉት ሰው መግደል የሚፈልጉት እንደነሱ አይነት አካላት ናቸው ግን ሙሉ እስልምናን እንኳ ኢቨን ራሱ ወክለን የምናገረው አይደለም። በግሌ እንደዛ ነው የምንረዳው። እና በእስልምና ውስጥ ኢቨን ሁለት አይነት ሆነው ትክክለኛ ወይም ደግሞ እንደአይነት ነገር ማድረግ የማይፈልጉ እውነተኞቹ እንዳሉ ሁሉ፣ በተቃራኒ ደግሞ እነ ሀጂ ሙፍቲን ረፍት ወይም ሞት ሲስቁ ሲያላግጡበት የነበሩትን አይታችኋቸዋል በተለያየ ሜዲያ እና እነሱና የእነሱ መሰሎች ይህን ለማን እንደሚያደርጉ ማንም መጠየቅ አይጠበቅብንም ብዬ አምናለሁ። እና እነሱ ናቸው ይህን የሚያደርጉት ሀይ የሚላቸው አካል እንኳን ያለ እስከማይመስል ማለት ነው። በተለያዩ በሀገራችን ክፍል ላይ ብዙ ጭፍጫፋ የሚያካሄዱ ብዙ ግድያ የሚያደርጉ ብዙ ሃይማኖታዊ ነገሮችን የሚያወድሙ ብለን የምንላቸው ናቸው እና አሁን ላይ ደግሞ በዚህ መልኩ እዚሁ አዲስ አበባ ውስጥ እንደ አይነት ነገር እያደረጉ እያየን እየሰማን ያለ ነው እና ቤተክርስቲያናችን መከራ በጣም ከጊዜ ወደ ጊዜ እየተባባሰ ነው ያለው። አገልጋዮች ይገደላሉ፣ ካህናት ይገደላሉ፣ ቤተክርስቲያን ትቃጠላለች። እና ግን እስካሁን ድረስ መልስ የለም። ዝም ነው ቄሱም፣ ዝም መጽሐፉም፣ ዝም እየተባለ ማለት ነው። በዚህ መልኩ ነው እየሆነ ያለው። እኛ ሌላ ዓለም ውስጥ ነው ያለ ነው። እርስ በርስ ተከፋፍለን ተለያይተን ያለ ነው። የኬፋ የአጵሎስ እያልን ተከፋፍለን ነው ያለ ነው። ቤተክርስቲያናችን ግን ጥላት በዚህ መልኩ እያዳከማትና እና እየተጫወተባት ነው ያለው። ከአባቶቻችን ጠንከር ያለ ምላሽ እንፈልጋለን ወይም መልስ እንፈልጋለን። ኦርጋናይዝ በሆነ መልኩ ተቋማዊ በሆነ መልኩ እንደ አይነት ነገሮች መፍትሄ ማግኘት አለባቸው። በሀገሯ ውስጥ በዚች በሀገሯ ውስጥ ያለ ቤተክርስቲያን እንዴት ነው ስደተኛ ሆና ልዝ እንድቀጥል የምትችለው? ሁሌ የማይመለስለት ጥያቄ ማለት ነው። እስከ መቼ ድረስ ነው እንደዚህ ሊሆን የሚችለው? ሌሎች ቤተ እምነት ሰዎች ወንድሞቻችን ደግሞ በአንድ ሀገር ውስጥ እስካለን ድረስ እስልምናው ኦርቶዶክሱን ኦርቶዶክሱ ክርስቲያኑን ፕሮቴስታንቱን ኦርቶዶክሱን ሙስሊሙንም ኦርቶዶክሱ ፕሮቴስታንቱንም ካቶሊኩንም ተከባብረን ነው ልንኖር የምንችለው። ያለችን አንድ ሀገር ነች፣ የአንደኛችን ብቻ አይደለችም። ተከባብረን ተሳስበን፣ አንዱ የአንዱን አክብሮ የሚኖርበትን መንገድ ነው መከተል አለብን እንጂ፣ አንተ ስሬ ስለመጣ አንተ እንደዚህ ስለሆን አንተ መጥፋት አለብህ እንደዛ የሚባል ነገር የትም ስለማያዳርሰን ማለት ነው። ብዙ ጊዜ ባህር ውስጥ ያሉ እንቁራሪቶች ይጮሃሉ፣ አሳዎች ግን ጸጥ ብለው ይኖራሉ። አሳውን በጉልበት ለመቀስቀስ አትሞክሩ። እናንተ ስለጮሃችሁ ባህር ውስጥ እናንተ ብቻ ያላችሁ ይመስላችኋል። ባህሩን እናንተ ብቻ የተቆጣጠራችሁ ይመስላችኋል። አይደለም። ባህር ውስጥ ሌላ ነዋሪም አለ። ኢትዮጵያ ውስጥ ኦርቶዶክስ ብቻ አይደለም የሚኖረው። ኢትዮጵያ ውስጥ ሙስሊም ብቻ አይደለም የሚኖረው። ኢትዮጵያ ውስጥ ካቶሊክ ብቻ አይደለም፣ ፕሮቴስታንት ብቻ አይደለም፣ ሁላችንም የምንኖረው አንደኛችን ብቻ ወጥተን ሀገራችን፣ ምድሪቱ፣ ሰፈሩ፣ ጎጡ የኛ ብቻ ነው ብሎ የሚል ሰው ካለ ልክ አይደለም። ያካሄድ የሁላችንም ነው። ባህሩ የእንቁራሪቱም የአሳውም፣ የጉማሬውም፣ የሌላውም ፍጥረት እንደሆነ ሁሉ ኢትዮጵያም የሁሉም ብሔር ብሔረሰቦች መኖሪያ ናት። ያ ሲባል ደግሞ እያንዳንዱ ብሔር ብሔረሰብ፣ ያንዳንዱ አካል የራሱ የሆነ መገለጫ ባህል፣ እምነት አለው። ያንን ይዞ ነው መኖር ያለበት። ተከባብረን ነው የምንኖር ያለበት ዩኒቲ ሱር ዳይቨርሲቲ አይደል እንደሚባለው፣ በልዩነት ውስጥ አንድነት። ያኛው መንገድ ግን ልክ አይደለም። አሳውን በጉልበት እንዲነሳ ማድረግና መቀስቀስ ዋጋ ያስከፍላል ነው። ይህን ነው ለምችለው። ግን እስከ መቼ እየተገደለ እንደሚቀጥል አላውቅም። አባቶቻችንን ብታስከብሩን ደስ ይለኛል። በእናንተ በኩል ሲሆን ያምራልና ማለት ነው። በጎች በዚህ መልኩ ልንበላ ነው ልንታረር ነው እያሉ ቤታችሁ ድረስ አንኳክተው እስከሚመጡ ድረስ ዝም መባል አለበት ብይም አለም ነው። እረኞች ናችሁ በጎችን ጠብቁ ተብላችኋል። በቃ ኃላፊነት አለባችሁ። እኔ ልጅ ነኝ፣ ኃጢአተኛ ነኝ፣ በደለኛ ነኝ። ግን ደግሞ እንዳንድ አማኝ ቤተክርስቲያናችን እንደዚህ ስትደርግ እንደዚህ ስትሆን ስናይ ሳይ ውስጤን ደስ አይለኝም፣ ቅር ይለኛል። ስለዚህ እንደ ልጅነቴ አባቶቼን ለመናገር ለማዘዝ አይደለም፣ ስልጣኑም የለኝም፣ እኔ ማን ስለሆንኩኝ። ግን ደግሞ ቤተ ክርስቲያናችን በእናንተ በኩል አድርጎ እንድትከበር ማየት ፈልጋለሁ። ያን እንድታደርጉ ነው ኔ ምኞትና ፍላጎት ማለት ነው። ለምን ብዙ ጊዜ የምናያቸው የካህናት ግድያ የካህናት ግድያ፣ የቤተክርስቲያን መቃጠል፣ ብዙ የገዳማት መቃጠል፣ የመነኮሳት ስደት ብዙ የምናያቸው ነገሮች አሉ። ምንም ያለው ዝም ነው። ለምን አንዳንድ መግለጫ እንኳን የማይሰጥባቸው እሾዎች እናያለን? በሞት ያከበረልን አምላክ እስከ ሞት ድረስ ዋጋ ከፍለን እኛም ይችን ቤተክርስቲያን ምንድነው? ለዛ ለጠባቂው ለተባለው እኮ ቤተክርስቲያን በእንግዶች ማለዳ በአህያ ላይ ጭኖ ያመጣውን ህመምተኛ ሁለት ዲናር ሰጡት እኮ ጠብቅ ተብሏል። እኳ ማለት እኮ እናንተ ናቸው። ካህናት፣ ጳጳሳት፣ መምህራን፣ ዲያቆናት፣ ካህናት ጠብቁን፣ ምዕመናኖችን ልጆቻችሁን እኛ ጠብቁን። ማንም የለንም ያለ እናንተ። መስቀልዛችሁ የምትባርኩ እናንተ ናችሁ። የምታቆርቡን እናንተ ናችሁ። ክርስትና ልጅነት የምትሰጡን እናንተ ናችሁ። እግዚአብሔር ላይ በእናንተ ላይ አድሮ ስራ ይሰራል። ስለዚህ አባቶቻችን ናችሁ። ልጅ ቀና ብሎ አባቱን መናገር እንደሌለበት አውቃለሁ። እየተናገርኩም አይደለም። ግን ደግሞ ይሄ እንደዚህ ሲሆን ነገ ተነገ ወዲያ በዚህ ጉዳይ ላይ እዚህ አካባቢ ይሄን ያደረጉ አካላት ላይ የሚፈለገውን ሕጋዊ በሆነ መልኩ የሆነ ውሳኔ ተወስኖ ማየት እፈልጋለሁ፣ እንደ ልጅነቴ ማለት ነው። ያን እንዲደረግ የሁላችንም ምኞት ነው፣ የሁሉም አማኝ ምዕመን ክርስቲያን ኦርቶዶክሳዊ። ይህን ነው ማለት የምፈልገው። ግን እስከ መቼ እየተገደል እንደምንሄድ አላውቅም። በእኛ በኩል ኦርቶዶክስ እህቶች ወንድሞች፣ ደግሞ ሁለት ነገር ነው ህይወታችን የሰመረ የሚሆንበትን መንገድ መከተል ነው። የእግዚአብሔር ህግ እንከተል፣ አንድ ይሄ ነው። ሁለተኛ ግን እርስ በርስ እየተከፋፈነን ለማንም መጫወቻ አንሆን፣ አንድ ሆነን ሰምሰብ ብለን። አንዳንድ ጊዜ እኮ እኛ በተለያየን ቁጥር ትንሹም መጥቶ እኛን ለማጥፋት ነው የሞክረው አይደለ? እኛ በዘር በተለያየን ቁጥር፣ በተለያየ በማይረባ በሰፈር በተለያየን ቁጥር ከእምነታችን ከዘላለማዊ ህይወት ከሚያስገኘን ሃይማኖታችን የበለጠ ዘራችን በልጦብን ስንከፋፈል የምንውል ብዙዎች አለን፣ እና ያንን ተወት አድርገን አንድ እንሆን። መንፈሳዊ ሆታችን ላይ ከመጠንከር ባለፈ የእኛ አንድነት ደግሞ መሰረታዊ ነገር ነው። እኛ አንድ ከሆን ማንም ስለማይነካል። ምኑን ካልናቁ ምኑን አይነቀንቁን ነው የሚባለው፣ ሁሉ ማለት ነው። ያ ነው እየሆነ ያለው። ይሄ ነው በአጠቃላይ ያለኝ መልእክት። ለሌሎች ቤተ እምነት ወገኖቻችን ደግሞ ያለችን አንድ ሀገር ነች፣ ትበቃናለች። ተከባብረን መኖሩ ያውቋታናል ለሚጠቅመን ምሱ ስለሆነ ማለት ነው። ያኛው መንገድ አይጠቅም ለሁላችንም ስለማይጠቅም ስለማይጠቅም አንዱ አናሳ የሆነበት አካባቢ ላይ ብዛት ያለው ያን አናሳውን ለመጨቆም መሞከር አንዱ አንዱን እንደ ሰፈር እንደ ያን ማድረግ ልክ አይደለም። እናንተ ቤት ሳት እንዳለ ሁሉ እዛን ቤት ሳት አለ እንደተባለ ሁሉ እርግጥ እናንተ በዚህ ርቀት ሄዳችሁ ይህን ቤተክርስቲያን ላይ ሽንት ስለሸናችሁ እኛም እናንተ ቤተ አምልኮ መጥተን እንሸናለን ማለት አይደለም። ይህ ስነ ምግባራችንም አይፈቅድም፣ ሃይማኖታችንም አይፈቅድም፣ አናደርገውም። ሞራላችንም አይጋብዘንም፣ ይህን አናደርግም። ምናልባት አላቅም በምን መግለጽ እንዳለብኝ ማለት ነው። እናንተ ያደረጋችሁትን እኛ አናደርግም፣ ግን ደግሞ ህጋዊ በሆነ መልኩ መደረግ ያለበት ነገር መደረግ አለበት። ያ ካልተደረገ እንግዲህ ህግ የለም ማለት ነው። ያን ነው ነው አባቶቻችን በዛ አካባቢ ይህን የሚያደርጉ አካላት እነማን ናቸው ብሎ የሚመለከተው አካል። እኔ ፐርሰናል በሆነ መልኩ ይሄን ነገር መጠየቅ አልችልም፣ ግን ደግሞ ተቋማዊ በሆነ መልኩ ያ ነገር መከበር አለበት። እያንዳንዱ የፈለገውን እምነት መከተል መብቱ ነው። ይህን ህገ መንግስታችንም የደነግግልን ጉዳይ ስለሆነ መንግስት በእምነት ላይ፣ ሃይማኖት በመንግስት ላይ ጣልቃ አይገባም። ያ ማለት ግን እንደ አይነት ጋጡ ወጦች እና እንደ አይነት ጥፋት አጀንዳ ይዘው የሚሄዱ አካላት ሲነሱ መንግስት ግን ህግ አያስከብርም ማለት አይደለም። ለዛ ነው የሃይማኖት አባቶች ህጋዊ መንገዱን ተከትለው ከመንግስት ጋር ሆነው ይሄን ነገር ሀይ ማስባል አለባቸው የሚለው ማለት ነው። ይሄን ነው ልል የምችለው፣ ሌላ ልል የምችለው ነገር የለም። ትክክለኛው መንገድም ይሄ ስለሆነ ማለት ነው። ስለዚህ ሄና ያለ መልእክት ምናልባት ስሜታ የሆኝ አይደለም ማለት ስናገር እንደዚ ሆንኩ ይመስላል ግን ደግሞ ስታዩት ያናዳል ለመናገር እንዴት አምልኮ ቦታ ላይ ሽንት ይሸናል እንዴት በየጊዜው እየመጡ ለመግደል ለመጨፍጨፍ ለማሳደድ እንደዚህ ቤተክርስቲያን ለማቃጠል እንዴት እንደዚህ በዚህ ደረጃ ይካሄዳል ነው አንድ ሀገር ላይ የኖር ስንት ሚሊዮን አማኝ ባለበት ሀገር ላይ ይሄን ማድረግ ተው አይጠቅማችሁም ቅድም እንዳልኳችሁ ነው ብዙውን አሳ አትረብሹ፣ እንቁራሪቶች አርፋችሁ ዝም በሉ ነው። ይህ ያለ መልእክት በድጋሚ፣ እስከምንገናኝ መልካም ቆይታ ይሆንላችሁ። ይቆያል።